ጤና ይስጥልን፣ ክቡራን የኢትዮጵያ ቤተሰቦች። የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ የዶላር ምንዛሬ በ10 ወራት ውስጥ 128 በመቶ ገደማ ጭማሪ አሳየ። ባለፈው ዓመት ሐምሌ ወር ላይ ገበያ መር የውጭ ምንዛሬ ማሻሻያ ከተደረገ በኋላ የዶላር ምንዛሬ 128 በመቶ ገደማ ጭማሪ ሲያሳይ፣ የኢትዮጵያ ንግድ ባንክ በአሜሪካ የዶላር ምንዛሬ ላይ በአንድ ሳምንት የሰባት ብር ጭማሪ አድርጎ 131 ብር ደረሰ። የኢትዮጵያ መንግሥት ሐምሌ 21/2016 ዓ.ም. አዲስ የውጭ ምንዛሪ አስተዳደር ስርዓት ያስተዋወቀ ሲሆን ተግባራዊ ከመሆኑ በፊት ሀምሌ አስራ ዘጠኝ ሁለት ሺ አስራ ስድስት አንድ የአሜሪካ ዶላር የመግዣ ዋጋ አምሳ ሰባት ነጥብ አርባ ስምንት ብር ነበር። ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት አይ ኤም ኤፍ እና ከዓለም ባንክ አስር ነጥብ አምስት ሰባት ቢሊዮን ዶላር ብድር ለማግኘት በተደረገው ስምምነት መሰረት በገበያ ላይ የተመሰረተውን የውጭ ምንዛሬ ተመን ተግባራዊ በማድረግ ብሯን ማዳከሟ ይታወሳል። ለአስርተ አመታት መንግስት በሚወስነው የውጭ ምንዛሬ የግብይት ስርዓት ፌክስ ፎሬሽ አክሶኖጅ ማርኬት ኤክስቸንጅ ማርኬት ይመራ የነበረው አሰራር በመቀየር በገበያ ፍላጎት የሚመራ እንዲሆን ውሳኔ ተላልፏል። ተግባራዊ በተደረገም በአንድ ሳምንት ብቻ የብር የመግዛት አቅም ሃምሳ ሰባት በመቶ መዳከሙ ይታወሳል። ጭማሪውን ታወክ ተከትሎ በወቅቱ ቢቢሲ ያነጋገራቸው ነዋሪዎችና ቸርቻሪዎች የሸቀጦችና የግባቶች ዋጋ ላይ ከፍተኛ ጭማሪ መታየቱንም ገልጸዋል። አዲሱ ማሻሻያ ተግባራዊ ከመሆኑ በፊት አንድ የአሜሪካ ዶላር ግብይት ሀምሳ ሰባት ነጥብ አርባ ስምንት ብር የነበረ ሲሆን ረቡዕ ግንቦት ሀያ ሁለት ሺ አስራ ስድስት ዓመተ ምሕረት አንድ የአሜሪካ ዶላር አንድ መቶ ሰላሳ አንድ ብር የመግዛት ተመን ወጥቶለታል። ቢቢሲ የኢትዮጵያ ንግድ ባንክና ዳሽን ባንክ ዕለታዊ ምንዛሪያቸውን የተመለከተ ሲሆን ሁለቱም ባንኮች የሳንቲም ልዩነት ብቻ አድርገው አንድ ዶላርን አንድ መቶ ሰላሳ አንድ ብር ገደማ ለመግዛት ተመን አውጥተዋል። የኢትዮጵያ ንግድ ባንክ ለበርካታ ወራት አንድ የአሜሪካ ዶላር አንድ መቶ ሀያ አራት ብር ሲገዛና ሁለት ብር ጨምሮ ደግሞ ሲሸጥ የከረመ ቢሆንም ካለፈው ሳምንት አገማሽ በኋላ አራት ብር ጨምሮ አንድ መቶ ሀያ ስምንት ብር ሲገዛ ቆይቷል። ባንኩ በአንድ ሳምንት የሰባት ብር ጭማሪ በማድረግ አንድ የአሜሪካን ዶላር አንድ መቶ ሰላሳ አንድ ብር ገዝቱ አንድ መቶ ሰላሳ ሶስት ብር እንደሚሸጥም አስታውቋል። ዳሽን ባንክ በበኩሉ ግንቦት ሀያ ሁለት ሺ አስራ ሰባት አመተ ምህረት በድረ ገጹ ባወጣው ተመን አንድ የአሜሪካ ዶላር አንድ መቶ ሰላሳ አንድ ብር ከሰማኒያ ሳንቲም በመግዛት አንድ መቶ ሰላሳ አራት ብር ከሀምሳ ሳንቲም እንደሚሸጥ ገልጿል። ብሔራዊ ባንክ ለባንኮች የውጭ ምንዛሬ በጨራታ የሚሸጥ ሲሆን ባለፈው ሳምንት በስድስተኛው ዙር ያቀረበው አምሳ ሚሊዮን ዶላር አስራ አራት ባንኮች በአማካኝ አንድ መቶ ሰላሳ ሶስት ብር ከአስራ ሰባት ሳንቲም መውሰዳቸውን አስታውቋል። በአምስተኛው ዙር ጨራታ ደግሞ ስልሳ ሚሊዮን ዶላር ለጨራታ አቀርቦ አንድ መቶ ሰላሳ ሁለት ብር ከሰጠና ሳንቲም አማካኝ ዋጋ ተሸጧል። መንግስት ብሩን በማዳከም ከትይዩ ገበያ ጋር ለማ ለማመጣጠን እየሰራ እንዳለ ቢናገርም ልዩነቱ እየጨመረ መጥቷል። ባለፉት ሳምንታት በመደበኛ ገበያ አንድ ዶላር ዋጋ አንድ መቶ ሀያ አራት በነበረበት ወቅት በትይዩ ገበያ ደግሞ አንድ መቶ ሀምሳ አራት ሲመነዘር ነበር። ብሔራዊ ባንክ ለአስርተ ዓመታት በመንግስት ቁጥጥር ስር ስለነበረው እና ማሻሻያ ሲያብራራ ከዚህ ቀደም የነበረው አሰራር ጠንካራ መሰረት የሌለው ትይዩ ገበያን የፈጠረ በመሆኑን ዶላር ከይፋዊ የግብይት ተመን እጥፍ በሆነ ዋጋ ለግብይት እንዲቀርብ መንገድ የከፈተ መሆኑንም ገልጿል። በዚህ ምክንያት ሀገሪቱ በውጭ ምንዛሬ እጥረት ስትፈተን ነበር ያለው ባንኩ፣ ይህም በዋነኛነት መሰናክል የሆነው ለግል ዘርፉ እንደሆነ ጠቅሶ ጥቂት የህገወጥ አካሎችና ደላሎች የማይገባቸውን ጥቅም ሲያግበሰብሱ ነበር ብሏል። የውጭ ምንዛሬ ተመን በገበያ ላይ እንዲመሰረት ክፍት ማድረግ የሀገሪቱን የመገባበያን የመገበያያ ገንዘብ በማዳከም ከውጭ የሚገቡ ምርቶች የበለጠ ውድ ያደርጋቸዋል። በዚህም የተነሳ እንደ ምግብ፣ ነዳጅ እና መድኃኒቶች ዋጋ በመናር በነዋሪዎቹ አብዛኛውን መሰረታዊ የሚባሉ ሸቀጦች በአብዛኛው ከውጭ ለሚያስገቡ እንደ ኢትዮጵያ ላሉ ኗሪዎች ዋጋን እንደሚንርና ና በንግድ ተቋማት ላይ ከፍተኛ ጫና እንደሚፈጥር ይታመናል። የመሻሻውን ጫና ለማቋቋም ዝቅተኛ ደሞዝ ላላቸው ሰራተኞች የደሞዝ ጭማሪ እንደሚያደርግም መንግስት አስታውቆ ነበር። የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባለፈው ታኅሳስ ዓመታዊ ዋጋ ግሽበትን እየቀነሰ መምጣቱንም ጠቅሷል። የአሜሪካ ውጭ ጉዳይ ሚኒስቴር በአነጋጋሪ ሁኔታ ለኢትዮጵያዊን 34ተኛ ዓመት የነጻነት በዓል መልእክት አስተላለፉ። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢል በአነጋጋሪ ሁኔታ ለኢትዮጵያውን የ34ተኛ ዓመት የነጻነት በዓል የመልካምኞት መግለጫ አስተላለፉ። በአሜሪካ የውጭ ጉዳይ ሚኒስትር ይፋዊ ድረገጽ ላይ የወጣው የማርኮ ሮቤል መግለጫ የተላለፈው ትናንት ማክሰኞ በግንቦት ሀያ ዋዜማ ነው። ቢቢሲ በጉዳዩ ላይ በአዲስ አበባ ከሚገኘው የአሜሪካ ኤምባሲ ማብራሪያ ለማግኘት ያደረገው ጥረት ምላሽ ባያገኝም ከጥቂት ሰዓታት በኋላ በይፋዊ ገጽ ላይ ያወጣው ጽሑፍ መነሳቱን ቢቢሲ ተመልክቷል። ፕሬዚዳንት ዶናልድ ትራምፕ አስተዳደር ውስጥ የውጭ ጉዳይ ሚኒስትር የሆኑት ሮቤል ማክሰኞ ሮቢዮ ማክሰኞ ግንቦት 19/2017 ዓ.ም. ያወጡት መግለጫ ኢትዮጵያ ብሔራዊ ቀን የሚል ስያሜንም የያዘ ነው። የውጭ ጉዳይ ሚኒስትሩ በመግለጫቸው በዩናይትድ ስቴትስ ኦፍ አሜሪካ ስም ለሰላሳ አራተኛው የነጻነት ክብረ በዓል ይህን እንኳን አደረሳችሁ መልካም ምኞትን አቅርባለሁ ብለዋል። አሜሪካና ኢትዮጵያ ክፍለ ዘመን የተሻገረ ዲፕሎማሲያዊ ግንኙነት እንዳላቸው ያስታወሰው መግለጫው ዋሽንግተንና አዲስ አበባ ባሏቸው የግራ ፍላጎቶች ዙሪያ የጋራ ፍላጎቶች ዙሪያ ለመስራት ሀገራቸው ዝግጁ መሆኗንም ይገልጻል። ለኢኮኖሚ እድገት ንግድና ኢንቨስትመንት ማስተዋወቅ እንዲሁም በንግግር ሰላምን ማሳደግ የሁለቱ ሀገራት የጋራ ጉዳዮች ተብለው የተጠቀሱ አጀንዳዎችም ናቸው። የውጭ ጉዳይ ሚኒስትሩ ሮቤ መልእክት ዩናይትድ ስቴትስ ለኢትዮጵያና ለሕዝቡ መልካም ብሔራዊ በዓል ትመኛለች ሲል መልካም ምኞቱን በድጋሚ በመግለጽ ያበቃል። ይህ የውጭ ጉዳይ ሚኒስትሩ መግለጫ ግንቦት ሀያን የነጻነት በዓልን ብሎ መጥቀሱን ያልተለመደ ነው። በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን አስተዳደር የውጭ ጉዳይ ሚኒስትር የነበሩት አንቶኒ ብሊንከር ባለፈው አመት ለግንቦት ሀያ ማስተላለፉት መልእክት እለቱን ለማመልከት የተጠቀሙት የኢትዮጵያ ብሔራዊ ቀንና በዓል የሚሉትን አገላልጾች ተጠቅመው ነበር። የአሁን የውጭ ጉዳይ ሚኒስቴር ሮቤ ኤርትራ ባለፈው ሳምንት ቅዳሜ ግንቦት አስራ አምስት ሁለት ሺ አስራ ሰባት አመተ ምረት የነጻነት በዓሏን ባከበረችበት ዕለትም በተመሳሳይ የመልካም ምኞት መግለጫ አውጥተው ነበር። በዚህ መልእክታቸው በዩናይትድ ስቴትስ ኦፍ አሜሪካ ስም በዓለም ዙሪያ የምትገኙ ኤርትራውያን እንኳን ለሰላሳ አራተኛው የኤርትራ ነጻነት ክብረ በዓል እንኳን አደረሳችሁላለሁ የሚል የመልካም ምኞት አስተላልፈዋል። በኢህአዴግ ዘመን መንግስት በድምቀት ይከበር የነበረው ግንቦት ሃያ ይጠቀሰ የነበረው የደርግ መንግስት የተገረሰሰበት የድል በዓል ቀን በሚል ነው። በመንግስት ደረጃ የሚከበረው ይህ ቀን ሲታሰብ ስራና ትምህርት ጭምር ዝግ ይደረግ ነበር። የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣ በኋላ ለተወሰኑ ዓመታት በዓሉ መከበር ቢቀጥልም አከባበሩ መቀዛቀዝ ታይቶበታል። በዘንድሮ ዓመት ደግሞ ከዚህ ቀደም ከነበረው በተለየ ስራና ትምህርት ዝግ አልተደረገም። እንደ አዲስ አበባ ትምህርት ቢሮ ያሉ ተቋማት በዛሬው ዕለት ስራ ዝግ እንዳልሆነ ለሰራተኞቻቸው መልእክት አስተላልፈዋል። በዘንድሮ ዕለት ዝግ ያልተደረገው የህዝብ በዓላትና የእረፍት ቀንን ለመወሰን የተዘጋጀ አዲስ አዋጅ ሰኔ ሁለት ሺ አስራ ስድስት አመተ ምሕረት መጽደቁን ተከትሎ ነገር ነበረ ግንቦት ሀያ እስካለፈ አመት ድረስ ሲከበር መጽደቁን ተከትሎ ነበር ግንቦት ሀያ እስካለፈው አመት ድረስ ሲከበር የነበረው ምንም አይነት ህጋዊ እውቅና ሳይሰጠው ነበር። እስካለፈው አመት ድረስ የሀገሪቱን ብሔራዊ በዓላት በተመለከተ ጥቅም ላይ ሲውል የነበረው ህግ ጊዜያዊ ወታደራዊ አስተዳደር ደርግ በ1967 ዓ ም ያወጣው አዋጅ ነው። ኢህአዴግ ወደ ስልጣን ከመጣ በኋላ በ1988 ዓ ም በዚህ አዋጅ ላይ መጠነኛ ማሻሻያ አድርጓል። ኢህአዴግ በማሻሻያው የድል አርበኞች ቀን በፊት የከበርበት ከነበረው መጋቢት 28 ወደ ሚያዝያ 27 ቀን ተቀይሯል። ይህ የአዋጅ መሻሻያ ቢሆን ግን ግንቦት ያን በብሔራዊ በዓልነት አላካተተም። ባለፈው ዓመት የወጣው አዲሱ አዋጅን በዘረዘራቸው ብሔራዊ በዓላት ውስጥ ይህ ቀን አልተጠቀሰም። ከዚህ ባሻገር አዋጁ ከዚህ አዋጅ ጋር የሚቃረን ማንኛውም ልማዳዊ አሰራር በዚህ አዋጅ በተሸፈኑ ጉዳዮች ላይ ተፈጻሚነት አይኖረውም የሚል አንቀጽ በማካተቱ በአመልካች መንገድ የግንቦት ያን አከባበር አስቀርተዋል።